ማላቆ የልጅን ቤት አታሳዩ ብላ ካየሁት እናገራለሁ። ወይም አንድ ነገር ምንድን ነው እያደረግሽ ይችላል አለ። እንደ ምን ሆናችሁ ነው? እየቀለዱብን፣ ለምን ማድበስበስ ነውር ነው። መቼ ሊበሉት መቼ ሊበሉት ነው? እኔ እንትን ልጅ እኔ እንትን ልጅ እንዴ ቆይ፣ ያቺ ሴትዮ ቀየዋ ሴትዮ፣ አንተ ኦሮሞ ነህ፣ አባትህ እንደዚህ መታወቂያ እንደዚህ፣ የወንድምህ እንደዚህ፣ የእህትህ እንደዚህ፣ ንብረትህ በእሷ ስም በወንድሞቹ ስም አድርገህ ብላስ ወደ ደግሜ መሄድ ያለብኝ አይመስለኝም። ከሆነ ግን ሄዳለሁ። አንዴ ግን አልከስ። አዎ እኔም ለምሳሌ መኖሪያ ፍቃድ አለኝ፣ ጉባኤና እዚህ የኢትዮጵያ ውስጥ ብኖርም መኖሪያ ፍቃድ አለ። ግን ሄዶ ሲያጋጥሙ ሁለት ሶስት ጊዜ ሄደን አቤት ብለን፣ ከዛ በኋላ ለነገሩ ኮንሰርን ሰጥተው መልስ የተገኘባቸው ሁኔታዎች ስላሉ ነው። ይሄን እያየ ይመሰለ ያንቀን ሂጂ እንደውልልሻለን አሉ፣ እባክህ ግን እኔ ከዛ በኋላ አልደወሉልኝም። እኔ መሄድ እንዳለብኝ አላውቅም። ተመልሰሽ ነ አላሉኝም። አስፈላጊ ከሆነ ግን ነገ ጠዋት ደግሜ እሄዳለሁ። ችግር የለውም። አስፈላጊ ከሆነ ሌላ ጥያቄ አላችሁ? መብረቁ ለእኔ ጥያቄ አለክ ቅልቦች መሲ ተስፍሽ ካሌላችሁ ልወጣ ነው ስራ አንዴ ጻጻታ ካልሆነ አዎ፣ ትሄድ ይሻላል። ምክንያቱም አንዳንድ ነገሮቿ ትክክለኛ መልስ አትሰጥም። 46 ሺህ ብር ተበላው ብላ የውሸት ለጥፋ ዝም ብላ ህዝብ ለማስመሰል አስበልታው፣ እሷና ሚኪ ነው ያስበሉት። ቪዲዮ ጌም ሲጫወቱ የሚያደርጉት የሚናገሩት ነገር ብሰሟቸው በጣም ነው የሚዘገድ ናቸው። አርባ ስድስት ሺህ አይደለም አርባ ስድስት ብር የተበላሽ አትመስልም፣ ግን እዚህ ላይ ወታ የምትናገራቸው ነገሮች ልክ እንደተበላ ሰው ጨዋጨዋ ትጫወታለች ጃፋር ያው እልክ ጃፋር የፋሲጋ በመረጃ ነው ያላት፣ ደረሰኞችም አሏት። እሷ ምንድን ነው እያለች ያለችው እኔ የግሌ የራሴ ገንዘብ ነው የተበላውትኝ፣ በራሴ ጥፋት፣ ማህበረሰቡ ላይ ወጥቼ ምንም የምናገረው ነገር የለም። በህግ ጄ ኢማራት ውስጥ በህግ ጠይቃለሁ። ስላልተግባባችሁ እንጂ ትረዳዳለ አንቺ ያመለከተችበትን ቀኑን ፍርድ ቤት እና ወደ አንቺ ትላከውና እውነተኛ የተበላሽ ከሆነ ፖሊስ ላይ ባመለከተችበትን ቀን ታምጣ። ልክ ልህ ልነግርክ ነው፣ የገባት ሴት የመንደር ሴት ነክ። አያችሁ፣ ሌባ ጊዜ ብዙ ይቀባጥራል፣ ብዙ ይናገራል። እና ለዚህ ነው መታገስ ግድ ነው። እንዲህ አይነቱ ሌቦችን ታግሰው መርዛቸው እንዲተፉ ማድረግ ነው። መርዛቸውን ከተፉ በኋላ ከዛ በኋላ እውነተኛው ይታወቃል። አይ ጃጓር፣ አሁን እኮ ምንድነው መሰለህ፣ በቃ እኛ ዋናው ነገር ትልቁ አላማ ወደ እውነታው መምጣት ስለሆነ ነገሮችን ሰዎች በፈለጉት መንገድ ሀሳባቸውን ሊገልጹ ይችላሉ። እኛን እዚህ ጋር ደግሞ ማኔጅ እያደረግን እንደ ጸባያቸው እንዳመላቸው ቁጣቸው እንደ ሀሳባቸው ነጥቦችን ብቻ እያነሳን ነጥቦች ላይ ብናወራ ነው ልክ የሚሆነው እንጂ እስከ ዳር መጠየቅ አልፈለገችም፣ እናፊ ብንነጋገር ልክ አይሆንም። ግን ምንድን ነው፣ ለምሳሌ ነጥቦች ሰጥቻታለሁ አይደል? አሁን ለፋሲካ አንድ ነገር ካልተመለሰልህ ለምሳሌ፣ ብር ተበልታለች፣ ፐርሰናልም ቢሆን ብር ተበልታለች። የተበላችሁን ብር ለማስመለስ ጥያቄ ስጠይቅ በወቅቱ እሷን በስልክ መስመር ላይ ማግኘት አልቻሉ እነማ እነኚህ የህግ አካላቶች። ስለዚህ ተመልሰን እናሳውቀሻለን አሏት። አንድ ቀን ታያለህ፣ ሁለት ቀን ታያለህ፣ ሶስት ቀን ታያለህ። ዋን ዊክ ትጠብቃለህ። ከዛ በኋላ ደግሞ ሄደህ እንደገና ትጠይቃለህ። ምክንያቱም መብትህን አይደል እየጠየክ ያለው አይ፣ ከሀገር ወጣለች የወጣችበት ትራቭል ያደረገችበት ኤቭሪቲንግ መረጃዎች ይሰበሰባሉ። መቼም ኮምፕሌንት ስታቀርባለን ይህንንም መረጃ ለማግኘትና ክሊር ለማድረግ እሷ ተበልቻለሁ ባለችበት መንገድ ሄዳ መጠየቅ አለባት። ሳጨርስ አንድ ነገር ልናገር ወንድሜ፣ እዚህ ጋ ያላችሁ መብረቁ በጣም ትልቅ ስራ ነው የሰራው። ጀግና፣ በጣም አድናቂ ነኝ። የምሬን ነው የምነግርህ። መሲም እንደዛው፣ ቅልቦችም፣ ተስፍሽም፣ እስከዳርም ሁላችሁም ላይክ፣ በቪዲዮ የምናቃችሁ ሰዎች ናችሁ እና እንደዚህ አይነት ጥያቄ ስትጠይቁ አግባብነት ያለውን ጥያቄ ነበር እስካሁን ስጠይቁ የነበረው። ጃጓር ግን አንደኛ በማንነት አትታወቅም፣ በቪዲዮ የምትወጣ ሰው አለ ምንም ቪዲዮም የለም። ሶ እንደዚህ ነገር ጥያቄዎችን ስጠይቅ አግባብነት የሌለው ነገር ነው እየጠየቅ ያለው ሰዎችን ፕሮቮክ እያረግ ስሜታዊ ራስ ተናግረዋል። መርዛቸው እንዲተፉ አርግተን ማስወጣት ነው ብልል ውሽ ይሄን ማለት ነው። ሶ ልጅቷ በአግባቡ አታናግረኝ ስላለች ብቻ እንደዚህ ነገር ስትናገር እነዚህ የሚደክሙትን ሰዎችም የሚደክሙትን ሰዎችም ልፋታቸውን ከንቱ ነው የምታስቀርባቸው። ቶ ማድረግ ያለብህ ምንድን ነው? አንተ እንደኔ ያው ሰዎችን ፕሮቮክ በማድረግ በመሳደብ የምትታወቅ ነገር ነህ ትመስለኛለህና እንደኔ ታብታብ ማድረግ ከታችሁ ነህ። እነዚያውን እዚህ ጋ ያሉ ትላልቅ ሰዎች ቁጭ ብለው መጠየቅም የመናገርም ምንም መብት አላቸው። በቪዲዮ የምናውቃቸዋለን። ትላልቅ ስራ ሰዎችን ሲረዱ የነበሩ ናቸው። አንተ ግን ለመጠየቅም ብቃቱ የለም። ገና አፍህን አልፈታም ምንድን ነው? እኔ እኮ ምንም እየታየኝ አይደለም። ገስ እንትኖች ሞዲተሮች ማዘረን አስገቧት። ሲቀጥል አሁን አንተ አንተ አተባባሉ ብለኝ እዚህ ጋር ስንት ነገር ውስጥ ያለ ነው። ምን እዚህ ጋር ትገጥማላችሁ? አትግጠሙ። በቃ ፋሲካ ጋር አልተግባቡም፣ ተለያዩ። ኋላስ ሌላ ሌላ ስታየት አንፈልገም። የምንፈልገው ምንድን ነው? ማዘረን አስገቧት። መልዕክት ማስተላለፍ ይፈልጋሉ፣ ያስተላልፎ፣ እንለያይ። አለቀ። ልጅቷ ከሀገር ወታለች ካለች ፋሲካ ከሀገር ወጣችበትን እንባስ ሄዳ ማረጋገጫ ይዛት ምታ ካልወጣች አፈላልገ ይዛት አለን ሹ ተበልታለች አልተበላችም የሚለውን እሱ ወደፊት የምናየ ይሆናል። እስከ ዳር ምን መሰላችሁ፣ እዚህ ላይ ግልጽ የሆነ ያልሆነላችሁ አንድ ነገር አለ። መብረቁ በየቤቱ እየዞርክ ለምን አልደወል ማስታወቂያ አድርጎ ከከሌ ጋር የነበራችሁ እያለ ለምን እየዞርክ አልደወልክልኝም። ስንት ሰው ከሷ ጋር እንዳለ በምን አውቆ ነው ቪዲዮ የሚለቅትን እየደወለ ስልክ የሚጠይቃቸው። የማይሆን ጥያቄ ነው እኮ የሚጠይቁት እኮ እንዴ እንዴት ነው እየዞረ እያንኳኳ ከንትና ጋር ግንኙነት አለሽ ወይ፣ ከመሐሌት ጋር ግንኙነት አለሽ ወይ እያለ እንዲህ አይነት ጥያቄ አለ። ማስታወቂያ ለሁሉም የሚበጅ ማስታወቂያ ተለጥፏል አይደለም እንዴ? ተለጥፎ ማየት የሰው ፋንታ ነው። እኛ አይደለንም ያንን እንትን የምትለው መብረቁ አደለም እየዞረ እያንኳኳ የሚናገረው። የውሸቷ ውሸት። የሚገርመው ነገር እኔ የተበላሁት 46 ሺህ፣ ተብለው ሰው አምስት ሺህ ተበልቻለሁ ብሎ ደምንባ እያለቀሱ ሰላሳ ጊዜ ቦታ ላይ በየቤቱ በየሚዲያው እየገቡ የሚናገሩ ሰዎች ናቸው። የእውነትና እውነትን እናቃለን። አሁን ጥያቄ ውስጥ ጠይቃት። አይ አትጠይቀኛለች። እኔ እኮ ታገዝኳት፣ እስከሚበቃው ታገዝኩኝ፣ ዝም አልኩኝ። ያው ሚዲያ ቤቱን ቤቱ ነው ብዬ ዝም አክብሬ ዝም አልኩኝ። ግን እሷ ለምን እኔ እንዳልተቀበላችሁኝም ለምን አንተ መብረቁ ለሄጋ መተክ ለምን አልስልክ አልደወልክልኝም? እንዴት ነው እንደዚህ አይነት ነገር የሚሆነው? መሐሌትን የጠቅላላ ግንኙነት ያላቸውን እየፈለገ ስልክ መደወል አለበት እንዴ? በአደባባይ ላይ የሚዘዋዟር ነገር ይሄ ነው እኮ ያልተረዳው ነገር። እሷ ትናንትና ሚዲያ ላይ ከመሀል ከመሀልት ጋር ጥሩ ቪዲዮ ጥሩ ግንኙነት ካላት ዛሬ ጥሩ ግንኙነት አላት ብለን አይደለም የምናውረው እና፣ ይሄ ነው ጥያቄ፣ ለምን እንደዚህ ይሆናል ነው። አንድ ነገር ልናገር ይቅርታ የፈቀዳችሁልኝ፣ ወንድ መብረቁ እንዴት ነው ወንድሜው ከዳር አሁን እውነት ለመናገር ታርጌት ፖይንቶቻችንን ግባችን ምንድን ነው የሚለው ነገር ላይ ማተኮር የሚኖርብን ነገር ላይ ነው፣ ዝም ብለን ጉንጭ የምናለፈው እና ምናልባት ወንድሜ ጃጓር አንተ ስጠይቃት መጀመሪያ እየመለሰች ነበር። አጠያየቅህ ደበራት እና በሌላ መንገድ እንትናል። እሷ ቪዲዮ ሰርታ ነበር። ኦልሬዲ እሷንም ፔጇንም አይተ አለም። ያንን የጠየቃት ያም ስህተት ነው። ኦልሬዲ ፔጇ ላይ እሷ መበላቷን ተናግራለች ያለውን ነገር እያለቀሰችም ኦልሬዲ ተቆራርጦ በላይቭ የተሰራ በጣም ብዙ ቪዲዮ አላት እና ላይቭ ገብታ እራሱ ታማ ኦልሬዲ እንደተቀመጠች እባካችሁ ተውኝ እያለች ረጅም ሰዓት እንትን ተብሎ ተቆራርጦ የተበተነ አለ ቲክቶክ ላይ ከሆንን ማለት ነው። ዞሮ ዞሮ አሁን ምንድን ነው አጭበርባሪያና ሌባዋን ለመያዝ ምንድን ነው እሱ ያለው ነገር ሲባል እዛ ዱባይ ላይ ያለው ነገር ቶሎ ክስ ተመስርቶ እስከ ዳር ሲጠይቅ እንደነበረው እዛ ላይ ቶሎ ክስ ተመስርቶ መውጣትና ለመውጣቷን እንደው ቶሎ አፍጥነሽው ይሄን ጉዳይ ከሀገር እንዳትወጣ ማድረግ የሚቻለው አንቺ ክሱን ስትጠነክሪ ብቻ ነው። እንዴት እናገዝሽና ላንቺን ብርሽን አስመልሺ። እሷም እንድትያዝ ደግሞ ከሀገር እንደወጣችና እንዳልወጣች ቼክ ለማድረግ ያንቺ መክሰስ ወሳኝነት አለው። ተባብራችሁ ያንን ነገር ላይ በርቱና እቺ ልጅ መውጣትና ለማውጣቷን እናረጋግጥ። አሁን ትውጣ አትውጣ የታወቀ ነገር ስለሌለ ያንን እዛ ነገር ላይ እንስራ ማለት ቀላል ነበርና ያው ሁሉም ነገር መስመሩን የሳተ ንግግሮች ያሉባቸው ነገሮች አሉ። እውነት ለመናገር ያው ጥያቄዎቹንም እንትኖቹንም ስታስገባ እኔንም በቀደም ስጠይቁኝ በቃ እንትን የተባላችሁ ብቻ የተበላችሁ ብቻ ኑ እና ተናገሩ። በምን የሚለው በቃ አንተ ትክክለኛ መስመር አስያዥ፣ ሌላው ደግሞ መናገር አይችል። ስለዚህ በዚህ ልክ አይደለም። እሺ፣ እሺ መብረቁ እሺ። የዱባይ ኤምባሲዎች አሁን ደውለው ነበር። አሁኑ ከሀገር ወጥታለች አልወጣችም የሚለውን አጣርተን መልስ እንሰጣለን ብለዋል። ሀገር አለመውጣቷ ውጣቷ እርግጠኛ ከሆነ ይሄ ሚኪ የሚባለው ተሳታፊ እንደሆነ ታውቋል። የማሂ የስራ አጋሯ እንደሆነ ታውቋል። የፋሲካ መበላት አለመበላት ደግሞ እዚህ ጋር ጥያቄ አሁን። እሷ ለምን አልተበላችም ለምን ተበላች ሳይሆን ለምንድን ነው ከፍተኛ ክትትል ያላደረገችው ነው። ምናልባት እስክ እሷን መሀሌትን እኔ አላውቃትም እሷ መሀሌት ጋር ነው ያለችው ያ ሁሉ ቪዲዮ ሲሰራ ሶስት ወር ሙሉ ስንጮህ ለምን እንዳልደረሳት የራሱ ምክንያቱም ሶስት ወር ሙሉ ነው ይቅርታ አላቋርጥና እግዚአብሔር በሚያውቀው እኔ እንኳን ቪዲዮ ስሰራ አላውቅም ኖርማሊ ፎቶዋን ከለጠፍክ ቀጥታ ነበር ምነግር እግዚአብሔር በሚያውቀው ማለት ነው ምክንያቱም ብዙ የተበሉ ሰዎች ሶሻል ሚዲያ ላይ ያለ፣ ዩቲዩብ ላይ ያለ ከዚህ በፊት ያጭበረበረቻት ምናምን እያንዳንዱን ነገር ትታወቃለች። ፎቶዋን ሀይድ አርጋ ነበር በስም ስትሸውድ የነበረው ማለት ነው። ዞሮ ዞሮ አሁንም ታርጌታችን በጣም መበርታት ያለብን እንደዚህ ነው። አሁን ኤምባሲ ሲተባበረን መውጣት አለመውጣቷን አወቅን ማለት ነው። ካለች እዛው በአንዳንድ ያለው ነገር ወደ ክስ ሄዶ እንትን ይላል ማለት ነው። እዚህ እንደ ሀገር ነው የተያዘው ልንገር፣ በቃ ጉዳዩም በሲሪየስ ነው የተያዘው። በሲሪየስ ማለት ነው በሚገባው ልክ የፌዴራል ፖሊስ እየሄደበት ነው። በቃ በሚገባው ልክ ማለት እኛም ወደ ኋላ እንቅልፍህን የምታጣው ታርጌቱ ተሳክቶ ለህግ ስትቀርብ ብቻ ነው የምናቆሙ። ይህንን ነው አፕዴት እየተደረገ መሄድ ያለብን እንጂ እዚህ ጋር እንዲህ ብለሽ እንደዚህ ሳትለቂ ምናምን ብለቅስ ባለቅስ ይሆንና የግለሰብ ነው የሚሆነው። አሁንም ታርጌታችንን ሌባ ዋጋ እናተኩር ነው ምለው። በርታ ወንድም፣ ያው ሚኪ እኛ ይሰርቃል ብለን ዳጓሪ መብረቁ እያስወረዱኝ ነው ብራዘር። ምን መሰለህ አንድ ነገር ልናገር፣ ይኸውልህ ተስፋዬ፣ እኛ አሁን ሚኪን እንደዚህ አይነት የጠበቀ ሰንሰለት ግንኙነት እንዳለው አላወቅንም። አየሁ አሁን በመሄድ እና በመምጣት በመነጋገር እናትየው ራሳቸው ሰምተ እንደሆነ ቀደም ብለ ከገባክ እነ ፊፊ እነ ምናምን እያሉ ቃላት እስከሚያጥራቸው ድረስ ግንኙነት እንዳላቸው ይናገሩ ነበር። አልፎ አልፎ እሳቸውን በደንብ ካዳመጣችሁ የሆነ ዝም ብለው ቪዲዮ ይነቃሉ። ራሳቸው የተያያዙ ነገር ናቸው ብለው ሀሳብ ሰጥተዋል። መጀመሪያ ላይ ያንን ከመነሳት የተነሳ ነው፣ ዝም ብዬ አይደለም። ስለዚህ እዚህ ላይ መጥተው ሲያወሩ እውነተኛ ናቸው ወይንም ደግሞ ታዋቂ ነች ብለን ዝም ብለን ከደገፍን አንዳንድ ጊዜ የምንናገረው ነገሮች ደንገጥ የሚያደርግ ነገር መናገር አለብን። ለምንድን ነው የምናገረው? እኔ አንድ ነገር ልበል። እኔ ኦኬ ጨርስና እኔ ይቀጥላል። አውራሽ ችግር እንትን አንድ እኔ ያልገውን ነገር ነው ሳፖርት ማረጉ። ተስፍሽ ተስፍሽ አንድ ደቂቃ ብቻ ጃጎ ያለው የጠየቀውም ጥያቄ ትክክል ነው።

አሁንም ልጅቱን እዚህ እኛ ጋሉ ሰዎች ደብቀዋት እንደሆነ ነው የሚሰማኝ። ስለዚህ ጥያቄ ስትጠየቁ ማንም ሰው መበሳጨት የለበትም። በቃ ከሌላችሁበት፣ ደማችሁ እጃችሁ ከሌለበት በቃ በኮንፊደንስ መመለስ ነው የምትጠየቁትን። አንደኛ፣ ይሄን ያህል ገንዘብ ተበልቻለሁ ከተባለኩ እንደ ያን ሀገር ስራ ወይም መንገድ መዘጋት ነበረበት እኮ፣ ግን ምንም የተበላችሁ አትመስሉ። ስለዚህ ጥያቄ ስትጠየቁ ምንም መናደድ አያስፈልግም፣ በስነ ስርዓት መመለስ ነው ያለምንም ኤቪደንስ እስካሁን አላየንም እኮ በተለይ እሱ ቅድም ጃጓር ሲል የነበረው የፋሲካ ደረሰኝንም አላየን። ምንም ያየነው ነገር የለም። በቃ ተበልታለች ምናምን እኔ እንደውም ዛሬ ከእሷ ስታወራ እሱ ዛሬ ነው የሰማሁት። ስለዚህ በመረጃ መሆን መቻል አለበት፣ ሁሉም ነገር። ይህ ለማለት ነው። ተስችታይ ነው ራስ ትክክል ነገር ነው ያነሳው። ችግሩ ምን መሰለ ሰዎችን የምትጠይቅበት አግባብ ፐርሰናሊቲያቸውን የሚነካ ከሆነ ችግር አለው። አሁን ችግሩ ምንድን ነው? እንዲህ እንዲህ አድርገሻል ለምን አልተናደርሽም? እሷን መሆን አለብን። ይህንን ሁሉ በር ተበልተሽ እንዴት አላበድሽም? እሷ ካላበደች እንግዲህ በግድ በጅ ብለን እሷን መሆን አንችልም። ኦልሬዲ ማስረጃ ካለሽ የተበላሽበትን አምጪ ማለት ትክክለኛ እንደተበላች እና እንዳልተበላች ማረጋገጫው መንገድ ያ ነው እንጂ ይሄንን ነገር ስቆነጥጥ ለምን አላለቀስክም ብትለኝ በቃ እኔ አለማልቀስ ባህሪ ከሆነ አንተ የምታለቀስ ከሆነ ያንን ነገር ላላገው እችላለሁ። አሁን ለዛ ማስረጃ ላይ ልክ ነህ፣ ግን መረጃ ኤቪደንስ ማሳያ ማቅረብ አለባት፣ ይሄ ብዙ ገንዘብ ስለሆነ። እሺ ተስፋዬ፣ አሁን ኤቪደንስ ማሳየት ይሄው፣ ተበልቻለሁ ስትይ እስኪ ሪሲቷን አሳይ ብለ በትክክል ወረቀቷን ስታመጣ ተበልታለች አልተበላችም የሚለውን እዛ ጋር ነው ቼክ የምታደርገው እንጂ ልክ እንደ አንተ መኪና ገጭቶ እንኳን እኮ ተነስተህ ትሮጣለህ እኮ። አዝሮ እስክትወድቅ ድረስ ሴንሲቲቭ ሆነ እንትን ትላለህ። ኦልሬዲ ሶ ታምሜ ነበር ወድቄ ፌንት አድርጌ ነበር እያለች ነበር አይደል? ሶስቱን ቀን ለምን እንደ ጉዳዩ እንደተሰማ ሶስት ቀን እንደተኛች ምናምን ተናግራለች። ግን ደግሞ ከዛ ይበልጥ አስፈላጊው ነገር መረጃው ነው። ተስ አለ ለእኔ አሁን ስገረፍ አላለቅስም በባህሪዬ ገባ ስገረፍ ማላለቅሰው በቃ እኔ ዱላ ቤት ስለለመድኩ ነው። በል ማስረጃው ላይ ነው። ለማታለቅሰው ሰው ለምንድን ነው ስትለኝ፣ በቃ እንደዚህ ስገረፍ ብዙ ጊዜ አላለቅስም እንደዚህ ስለሆነ ብዬ ነግርለሁ። አሁን ትንሽ እንኳን እንደ ደንገጣትልም እንደ ተስፍሽ እንደ ትንሽ ደንገጣ ገባች። ስንት ቪዲዮ አየን አይደል እንደ ደንግጣ ደንግጣ ቋርጥሳ መብረቁም እኮ ስንናገር ነበረ ወንድሞች አሁን ለመሲብ ሪጅስቶን መረጃዎቿን በጠቅላላ እንዴት